በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን ለህንጻ ግንባታ የተረበረበ እንጨት ተደርምሶ የህይወትና የአካል ጉዳት መድረሱን የአረርቲ ሰላምና ጸጥታ ቢሮ ገልጿል። በአረርቲ ማርያም በድምቀት የሚከበረውን ዓመታዊ የቅድስት ማርያም ክብረ በዓልን ለማክበር የተሰበሰቡ ምእመናን እየተሰራ ያለው ህንፃ ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ ጉዳት መድረሱም ነው የተገለጸው። በጉዳቱም ወደ አረርቲ ሆስፒታል ለመጡ ተጎጂዎች ሕክምና እየሰጠን ያሉት የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታዬ፣ በጉዳቱ ሞት፣ ከፍተኛ የአካል ጉዳትና ቀላል ጉዳት ማጋጠሙንም ገልጸዋል። አደጋው ተጨማሪ ድጋፍ የሚጠይቅ በመሆኑም ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየሰራ ነው ብለዋል። የአረርቲ ከተማ ሰላምና ጸጥታ ኃላፊ ኮማንደር አጥናፉ አባተ በበኩላቸው የህንፃ መወጣጫ የእንጨት ርብራብ በመናዱ አደጋው ማጋጠሙን ነው የተናገሩት። የጉዳቱ መጠን ከፍተኛ ነው ያሉት ኮማንደሩ ተጎጂዎችን ለማትረፍ ርብርብ እየተደረገ መሆኑንም ገልጸዋል። ከዚህ ዜና ጋር በተያያዘ በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት ማዘኑን የመንግስት ኮሚኒኬሽን አገልግሎት ገልጿል። መግለጫውን ለኢቲቪ ልኳል፣ እንደሚከተለው አቀርበዋለሁ። በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት መንግስት ሐዘኑን ይገልጻል። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ሕንፃን በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድቷል። ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ መንግስት የተሰማውን ሀዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙት ደግሞ በፍጥነት ማገገምን እንመኛለን ብለዋል። የመንግስት ኮሚኒኬሽን አገልግሎት ኢትዮጵያ በሁለንተናዊ ግንባታ ላይ ናት። ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ግን ደህንነትን ቅድሚያ መስጠት አለባቸው። የግንባታ ህጎቻችንም ይህንን ታሳቢ ሊያደርጉ ይገባል ብሏል። በግንባታ ቦታዎች ሁሉ ለሰዎች ደህንነት ቅድሚያ መስጠት ትኩረት ሊሰጠው የሚገባ ነው። የግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ ይገባል ብሏል። መንግስት በድጋሚ በመወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት የተሰማውን ጥልቅ ሐዘን ይገልጻል። ለተጎጆች ቤተሰቦችና ወዳጆችም መጽናናትን ይመኛል።